ከዚህ ጦርነት እጃችሁ ብትሰበስቡ ይሻላችኋል እቺ ጦርነት አሸናፊ የላትም። ጦርነት ድሮም ጥቅም የለውም አሁን ደግሞ ይበልጥ የሚመጣው ጊዜ ለቤተ ክርስቲያን ክብር ስለሆነ እርስ በርሳችሁ ተዳክማችሁ ትተውታላችሁ እንጂ ነገሩ አሸናፊ የላትም። በዚህ ጦርነት የሚተባበር ሁላ ለራሱ ያስበላል። ዛሬ ዛሬ እርቅና ሰላም መከባበርና መተሳሰብ የሚያስተምርክ ትልቅ ሰው ከየት ይምጣ? ከየት? ሁሉም በቃ ምቀኛ ነው፣ መራራቅ ነው። የሚያሳይክ ትዕብት ብቻ፣ ሽማግሌውም ትዕብተኛ። አቤት ጊዜ እንዴት እንደሚያስጠላ አስባችሁታል። ግን ነጌ ሊሆን እንደሚችል ነጌስ ምን ይመጣል ብላችሁ አታስቡ። ዛሬ ሁሉም ነገር እንዲህ በጊዜ የተበላሸው። ኧረ ጎበዝ፣ ራሳችን እናድን። ትልቅ መሆን አለብህ። ልጅ ነኝ አትበል። ራስህ ማዳን አለብህ። ራስህ ገስጽ፣ ተው በለው፣ እረፍ በል። ራስህን ማንም አያድንም። ነገሩ በጣም ተበላሽቷል። በትግርኛ መጽደቅ አይቻልም ወይ ይቻላል? ማይቻለው ቤተ ክርስቲያን በብሔር መከፋፈል ነው። ክርስቲያን እርስ በርስ ለጦርነት ማሰለፍ ነው። በትግርኛ መጽሐፍ ቅዱስ ማንበብ፣ በትግርኛ መዘመር፣ በትግርኛ መቀደስ እና በትግርኛ መጸለይ ግን ይቻላል። በእግዚአብሔር ቤት ለአንድ መንጋ አንድ እረኛ ነው። መከፋፈል ብሎ ነገር የለም። ክርስቲያን እርስ በርሱ ጦርነት ላይ ከዋለማ ሌላው ምን ብሎ ስለ እግዚአብሔር ያስተምራል? እናማ ኢየሱስ ክርስቶስ አለ፣ በዚህ አይደለ በሌላ ቦታ በጎች አሉኝ፣ ወደዚያ አመጣቸው ዘንድ ይገባኛል፣ ለአንድ መንጋ አንድ እረኛ ይሆናል አለ። ያለ መከፋፈል፣ ያለ ዘር፣ ቋንቋ፣ ቦታ ልዩነት። ይህ ነገር በክርስቲያን አለ ወይ? የለመ ስለዚህ ይህ መቅረት አለበት። አሁን በዚህ ሰዓት ክርስቲያን መሆን ለሚፈልግ ሰው የቀረችው እድል ሰማዕትነት ብቻ ነች። ክርስትና ዙሪያው ተበልቶ አልቋል። በሳይንስ፣ በፖለቲካ፣ በዝሙት፣ በባዕድ አምልኮ፣ በምቀኝነት በሁሉም ነገር ተበርብሮ አልቆ ሊወድቅ ጥቅት የቀረው የደረቀ ዛፍ ሆነዋል። ክርስትና የቀረችን ዕድል በሰማዕትነት ማለፍ ብቻ ነች። እውነቷን ተናግረ ግልጥልጥ አድርገ ለሌላው በር መክፈት ሳናቅ ማለት ነው። አባብለው ጨርሰውናል። የዓለም አካሄድ ሁላ ለካ ክርስትናን ለማጥፋት ነው። ሌላ ምንም እቅድ የላቸውም። ሰይጣን መቸስ አዝኖ ለሰዎች ጥበብ አያሳይም። ጥበቡ ሁላ ክርስትናን አጥፍቶ ዓለምን አንድ አድርጎ መግዛት ነው። እናማ እኔ ማንኝ ብትል ዛሬ ቁመክ ማለት ነው። ምንም የቀረን ነገር የለም። በዚህም፣ በዛም፣ በዛም፣ በሁሉም ነገር ወጥመድ አለ። የቀረን ምንም ነገር የለም ጎበዝ። በልተው ጨርሰውናል እያባባሉ ማለት ነው። ክርስትና ዛሬ የቀረው ስሙ ብቻ መነፈግ ነው። ክርስትና ምንድነው እስኪባል ብቻ ነው እየጠበቅን ያለ ነው እንጂ በውስጥ የለንም አልቀናል። የክርስትና መሠዊያው እኮ እርስ በርስ መዋደድ ነው። ዛሬ ክርስቲያን እርስ በርሱ በሰይፍ እያለቀ ነው፣ በጥቅም ጉዳይ ማለት ነው። ታዲያ የነገ ትውልድ ምንድን ነው የሚጠብቀው? በዚህ ያለቀ እኮ ጉዳይ ገወዝ የቀረች ነገር ሰማዕትነት ናት። ባለህበት መጠንከር አለብህ። እገሌ ያድነኛል የሚባልበት ጊዜ አይደለም። ዛሬ ራስህን የምታድንበት ጊዜ ነው። መጽሐፍ ቅዱስ ማጥናት አለብህ፣ መጸለይ አለብህ፣ ጸበል መጠመቅ አለብህ፣ ነቅተ መጠበቅ አለብህ። እያንዳንዱ ነገር እንጂ አንተን በሰላም ሊያውልክ የሚፈልግ ኃይል ምንም የለም። ስለዚህ በየቦታው ንጹህ ስለማይጠፋ ክርስትናው መጠበቅ የሚፈልግ ስለማይጠፋ የቀረችው እድል ይች ብቻ ነች። ጳጳሳት እርስ በርስ ተጣልተዋል፣ በብሔር ተከፋፍለዋል እና ምን ይሆን? ህዝቡም በማያውቀው ጉዳይ ከነሱ ጋር ይለያይ፣ እርስ በርስ ህዝቡም ይለያይ፣ አላቅህም ይባባል ክርስቲያኑ ትግርኛ ተናጋሪ ክርስቲያን በአማርኛ ተናጋሪዎች ክርስቲያን ቤት ሂዶ ማደር ያቅተው? አይ፣ አደለም አደለም። እነሱ ያልተግባቡበት ጉዳይ አብሮ የመስራት ችግር ስለገጠማቸው ነው። እነሱ አብሮ መስራት ካልቻሉ ህዝቡ የሚሻለውን እንዲመርጥ እድል ይሰጡታል እንጂ እኛ ተለያይተናልና ከእኛ ጋር ተለያየ አይባልም። ህዝቡ የወላድ መሃን ነው እንዴ? ሰላም የሚፈልግ ለክርስትና የሚቀና መጥቶ ህዝቡን ያስተዳድራል፣ መንጋውን ይጠብቃል። በቃ አለቀ። ይችኮ ቀላል ነች። ለህዝቡ መጥቀም ከፈለግ ይችነት ብትደረገው እንጂ በየትኛውም ዓለም አለመግባባት ሁሌም ይፈጠራል። ነገር ግን ህዝብ ነው ኃይል፣ ህዝብ ነው የሁሉም ነገር ምንጭ የጳጳሳቱ ምንጭ እኮ ህዝብ ነው አይደል? አዎ። ሌላም እኮ ትትክ ያለው ምን ቢሆን እኮ በተለያየ እውነትም እኮ ከስልጣን አንድ ነገር እኮ ይወርዳሉ አይደል? ስለዚህ አለመግባባት ሲፈጠር ደግሞ መግባባት የሚፈጠርበት መንገድ መፈለግ እንጂ መለያየት አማራጭ አይደለም። ቤተ ክርስቲያን መለያየት አይገባም። ስለዚህ ዛሬም ህዝቡ አንድ ሊያደርግ በምቻል ጉዳይ ነው እንጂ መግባባት ያለበ ግለሰቦች ስለተጣሉ በቃ በግለሰቦች ምክንያት ህዝቡም ይለያይ አይባልም አይባልም። እቺ ነች። አንዱ ማዕተብ በአንገቴ አይቶ ነው መሰለኝ አማኝ በኮመንት አማኝ ምን ብሎ ቢያማኝ ጥሩ ነው፣ ከፀሐይ በታች እንድንበት ዘንድ የተሰጠን ሌላ ስም የለም፣ በኢየሱስ ስም ስበክ፣ ሌላ ነገር አታውራ አለኝ። ቢሆንም ግን እኔም ሌላ አላወራውም ነበር። የእኔ ወንድም ዛሬ እኮ ኢየሱስ ክርስቶስ የሚታወቀው በስም ብቻ ሆኗል። ስም ያለ ፍቃድ ደግሞ ማሳቻ ነው፣ ስም ማስነቀፍ ነው። ብዙዎች በስሜ ይመጣሉ፣ እንዳያስቷችሁ ተጠንቀቁ፣ በዋጋቸው ይታወቃሉና ያለው እኮ ለዚህ ነው። ዛሬ በአዲስ አበባ ከተማ እና በተለያዩ ከተሞችና ቦታዎች በኢየሱስ ስም ስባል ውሎ ያድራል ሌተቀን። ነገር ግን ፈቃዱ ሲያደርጉ አናይም። ሰይፍ ሲያወግዙ አናይም። አመፃ ሲያወግዙ አናይም። ዝሙት ሲያወግዙ አናይም። ልጆቻቸው እርቃናቸው ሲሄዱ ነው የምናየው። ዝሙት ሲስፋፋ ነው የምናየው። ቤተ መቅደስ ይቃወማሉ፣ ታቦት ይቃወማሉ፣ ዝክረ ቅዱሳን ይቃወማሉ፣ ጸበል ይቃወማሉ፣ ገዳማት ይቃወማሉ። ለእነሱ የተቀደሰ ስፍራ የለም። ግን እኮ ኢየሱስ ክርስቶስ ያለው የሚወደኝ ትእዛዜን ይጠብቃል እኔም ማደሪያ አደርገዋለሁ ነው ያለ እና ኢየሱስ ክርስቶስን ማወቅ ይህ ነው። ስሙ ማስከበር ይህ ነው አደለም። አደለም። አደለም ቤተሰብ ስም ያለ ፍቃድ ስህተት ነው። ስሙን እናከብር ዘንድ ፍቃዱም እናድርግ። ይልቁስ ስላስታወስከኝ ይህ ጉዳይ በሰፊው ጊዜ ተይዞበታል፣ እንወያይበታለን። ግድ የለም። ለጊዜው ግን እስኪ ሰይፍ እናውግዝ። ሰይፍ ነው ቤተ ክርስቲያን ንጥልጥል ያደረጋት። ሰይፍን ማውገዝ እኮ የኢየሱስ ስም ማክበር እኮ ነው። አትግደል እኮ የኢየሱስ ክርስቶስ ፍቃድ ነው እና ከፀሐይ በታች እንድንበት የተሰጠን ስም ማክበር የኢየሱስ ስም ማክበር ሰይፍን ማውገዝ ነው። ዝሙት ማውገዝ ነው። አመፃ ማውገዝ ነው።